እንዴት ነው እንደዚህ የሚሆነው? ሴትዮዋ እኮ በጣም ሰይጣን ናት። እማዬን የሆን ነገር ብታደርጋትስ? ከዚህ በኋላ መፍራትም ካለብን እማዬ ምን ትሆናለች ብለን ሳይሆን ባዩሽ ምን ይውጣታል ብለን ሰላም፣ እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ 162ን ይዤላችሁ መጥቻለሁ ነው። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ ሀና እና እህትና ወንድሞቿ እንዲህ እናታችን በዚህ ጠዋት የት ሄዳ ነው ይላሉ። እናታችን አክስታችን ከእስር ስለተፈታች እሷን ልትጠይቅ ሄዳለች ይላታል ምናሴ። ማናት አክስታችን? ባዩሽን ነው ያችን? ክፉ ሴትየው ትላለች ሀና። አዎ እሷን መሆኗን ነው ይላል ሰላምም እማዬ ከዚህ በፊት ያደረሰችባትን ሁሉ ታውቃለች። ድጋሜ ስህተት የምትሰራ አይመስለኝም ስለዚህ በራሷ መንገድ የምታደርገውን ታውቃለች እማዬ፣ ትላለች ሀናም። እንዴ፣ እንዴት እንደዚህ ታደርጋለች? ሴትየዋ ክፉ እንደሆነች እኮ ታውቃለች። ለምንድን ነው? እኔ ምንም እየገባኝ አይደለም፣ ትላለች እማዬም። የለችም እኔ እዚህ ቤት ብቻዬን ምን አደርጋለሁ ብላ ሄዳለች፣ ይላታል ሀና። ባለፈው መንገድ ላይ ጠብቆ ድንጋይ ተሸክሞ ይቅርታ ብሏት ነበረ። እኔ የምልሽ ነገር በቃ ይቅርታ ነው ይላታል። እሷም ግራ በመጋባት ምን ማለት ነው? ለምንድን ነው ደግሞ ይቅርታ የምትለኝ ትለዋለች። አይ ዝም ብለሽ ይቅርታ አድርጌ ልሃለሁ በይኝ በማለትም ይነግራታል ምንድን ነው ስትለውም፣ የሆነውን ሁሉ ይነግራታል። ዝም ብለሽ ብቻ ከእዝራ ራቂ፣ ከእዝራ ጋር መሆንሽ ጥሩ አይደለም ይላታል። እሷም ግራ ይገባታል። ምን ማለት ነው? ለምን አሁን? ምንም ለወራ አልችልም፣ ነገ እናወራለን። ላግኝሽ አልክ መጣሁ ይሄ ነው የምትለው? በቃ ትለዋለች። እሱም ተመልሶ ሄዷል። ምናሴ ሀናን ምን ሆነሽ ነው ሰሞኑን? በማለት ይጠይቃታል። እሷም የሆነችውን ሁሉ ተነግረዋለች። አሲር እንደዚህ ብሎኝ ነበር። እኔ እንደዚህ አይነት እንደሚያስብ አላውቅም። እኔ ደግሞ ከሌላ ሰው ጋር ግንኙነት አለኝ። ስለዚህ ምን ማለት እንዳለብኝ አላውቅም ትለዋለች። እሱ እኮ ጥሩ ልጅ ነው። ያቀረበልሽን መቀበል ነው በማለት ይመልስላታል። አይ እንደሱ አይደለም በቃ አሲርን ላስቀይመው አልችልም። አሲር ደግሞ ከዚህ በፊት ምንም ብሎን አያውቅም ትለዋለች። እኔ አላውቅም ስለ ፍቅር ምንም ልልሽ አልችልም ከዚህ በፊትም እንደዚህ አይነት ውስጥ ገብቼ አላውቅም ይላታል። እሷም አሁን እኔ ግራ ገብቶኛል እያለች ምናሴን ታማክረዋለች። እውነት ለመናገር እዚህ ስመጣ አሲር እና ተምቹ የዋሉልኝ ውለታ በጣም ከባድ ነው አዲስ አበባ ጥሩ ወንድሞቼ እና ቤተሰቦቼ ናቸው ከእናንተ በፊት ያገኘዋቸው፣ እያለች ትነግረዋለች። ሰላምም በጣም ተናዳ ትሄዳለች። ሀና ስለተፈጠረው ነገር ስለነገረቻት፣ ሰላምም ትምህርት ቤት በመሄድ አንቺ ምንድን ነው የምታደርጊው? ደግሞ ሀና እህቴ መሆኗን እንዳትረሺ፣ እንዴ እህትሽ ናት እንዴ? ትላታለች አውሃና ማለት የስጋ እህት ብቻ ሳትሆን ብዙ ስንናፍቃት የኖርናት እህታችን ናት። እሷን ነካሽ ማለት መላው ቤተሰባችንን ነካሽ ማለት ነው። ከሃና ላይ ወረጂ በማለትም ትነግራታለች። ልጅቷም እህቷ መሆንሽን ነው የምፈልገው እሰራልሻ አለሁ እያለች ብቻዋን ቁጭ ብላለች። አቶ ኖላዊ አሲር ጠፍቶባቸው በየመንገዱ ይፈልጋሉ። በየቱቦ ሁሉ ይፈትሻሉ። እኔኮ ሰው ስንት ነገር ይፈልጋል ሰው በየሆቴል ይፈልጋል፣ እኔ በዚህ በየቱቦ ውስጥ እፈልጋለሁ እያሉ ብቻቸውን እያወሩ ሌሊቱ ሙሉ ሲያስሱ ያመሻሉ። በየቦታውም እየገቡ ይጠይቃሉ። ምንም ሊያገኙት አልቻሉም። የሚቀመጥበትም ቦታ ሄደው አዩ። ምንም ፍንጭ አላገኙም። እኔ እንደው ምን ይሻለኛል እያሉ ብቻቸውን እያወሩ ሲሄዱ የሆነ ቦታ እያጨሰ ያገኙታል። የሚጠጣም ይዟል። ምንድን ነው ይሄ መጠጥ ይሉታል። ፋዘር እሶ ምን ያደርጋሉ እዚህ ይላቸዋል። ይልቅ እኔ ልጠይቅህ አንተ ምን ታደርጋለህ ደግሞ ምንድን ነው በእጅህ ያያዝከው ይለዋል። እንዴ ያው ጠጡ በማለትም ይሰጣቸዋል። ጭራሽ እኔን እንደ ህፃን ልጅ እንዴት አደርገኛለህ አንተ ለጠጣኸው እኔ እንዴት እንዳንገሸገሸኝ ባየህ ይለዋል። አሁን ወደ ቤት እንሂድ በማለትም ወደ ቤት ይዘውት ሂደዋል። ወይዘሮ ባዩሽም አቶ በቃሉን የሆነ ነገር እንዳያደርገኝ እኔ መቅደም አለብኝ በማለት ሁሌ ለሚተባበራት ደውላ እባክን ለስራ እፈልግሃለሁ ትለዋለች። አቶ በቃሉ እኔ አላውቅም የሰውን ነገር እኔ እኮ እኔን ለማስያዝ የሆነ ሴራ እያሴርግ ሊሆን ይችላል። ስለዚህ አንተ የምትውልበትንና የምትሄድበትን መንገድ ሁሉ ማጣራት አለብኝ በማለት ስራዋን ጀምራለች ወይዘሮ ባዩሽ አቶ በቃሉም እንዴ እኔ ዝም ብዬ የምተውሽ አይደለሁም እያለ እልህ ውስጥ ገብተዋል። ሁለታቸውም ሲገናኙ ልክ አንድ አይነት ስራ የሚሰሩ ይመስላሉ። ከጀርባ ግን እሱም ለራሱ ነው የሚያስበው። እሷን እንዴት አድርጌ ነው ወደ እስር የማስገባት? እንዴት ነውስ ይህንን ተንኮሏን ሁሉ የማጋልጠው? የኔን ምስጢር ሁሉስ እንዴት ልታወራብኝ ትችላለች? ስለዚህ እሷን የሆነ ነገር ማድረግ አለብኝ እያሉ ተንኮሉን ይሸርባል። አቶ ባዩሽም እንዲህ ይሄን ሁሉ ነገር አብረን ሰርተናል፣ የራሱን አስቀድሞ የኔንስ የሆነ ነገር ቢያደርግ በማለት እሷም ሴራዋን ቀጥላለች። ሲገናኙ ግን የሚያወሩት ስለ ስራ ብቻ ነው። ከጀርባቸው ብዙ ተንኮል ሁለታቸውም እየሰሩ ነው። ወይዘሮ ሜላትም ወይዘሮ ባዩሽን መከታተል ጀምራለች። ወይዘሮ ባዩሽም ሜላ ከሜሮን ጋር በመደወል እርግብ ያለችበትን ትላታለች። ምን ማለት ነው? እርግብን እኔ አስወግጃታለሁ ብለሻል፣ ምንድን ነው እንደዚህ የምጠይቀኝ ትላታለች። እኔ የምልሽን ስሚ፣ ከኔ የትም አታመልጭም እያለች ታስፈራራታለች። ሜሮንም በጣም ግራ ገብቷታል። እኔ ምንድን ነው ማድረግ ያለብኝ? እኔ ደግሞ ብር ያስፈልገኛል። ምን ላድ እያለች ብቻዋን ታወራለች። የዛሬው ክፍል ይህን ይመስል ነበር። ከዚሁ ክፍል የቀጠለ ነገ ይዤላችሁ መጣለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ነዊ ሆም ኩኪንግን አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ክፍል እስከምንገናኝ መልካም ቀን ባይ።